ተመልሰናል፣ ተመልካቾቻችን በመጨረሻ የምናነሳው ሀሳብ ላይ እንደተለመደው ከዓለም አቀፍ ጉዳይ እየመረጥነው ጉዳይ ያለው ወደዛ ነው የምሻገረው። እንግዲህ በስተ መጨረሻ የምናነሳው በተለይ ከስደተኝነት ጋር በተያያዘ በአውሮፓ ሀገራት እና እንዲሁም በአውሮፓ በጥቅሉ በአውሮፓ ህብረት እየወጡ ያሉ ስደተኛ ጠል የሆኑ ፖሊሲዎችን የተመለከተ ጉዳይ ነው የምናነሳው። እንግዲህ ይሄ አካባቢ እንደሚታወቀው በርካቶች ከአፍሪካና ከተለያዩ አካባቢዎች የሚያቀኑበት አካባቢ እንደሆነ ይታወቃል። አሁን ላይ ግን ያሉት አቋም ግን ስደተኛ ጠል ወይም ደግሞ ስደተኝነትን የሚጠየፍ እየሆነ መጥቷል። እና ህብረቱ ስደተኝነትን ከሽብርተኝነትና ስራ ጥነት ቁጥር ጭማሪ ጋርም ጭምር እያስተሳሰረው ነው የሚገኘው። ይህንን እያፍታታን ነው ቆይታ የምናደርገው ውብርስታንቺ ጋር ነኝ። እንደው ህብረቱ በተለይ ስደተኝነትን ከሽብርተኝነት ከስራ ጥነት ቁጥር መጨማሪ ጋር አገናኝቶ እየተመለከተው ነው የሚገኘው፣ እንዲሁም የደህንነት ስጋት አለፍ አድርጎ ጭምር እየወሰደው ነው የሚገኘውእና እነዚህም ፖሊሲዎችን እያጠ እየተጠበቀ የሄደበት ምክንያት ምንድነው ማለት እንችላለን? ጥሩ ታሪካዊ ነጥቦችን ማንሳት እንችላለን። ከየት ተነስቶ ወዴት እየተንደረደረ ነው የሚለውን ለማየት ያግዘናል። ከአውሮፓውያኑ 2015 ጀምሮ ያለውን ትራጀክተሪ እንኳን ብናየው ከማይግሬሽን ክራይሲስ ጋር አጠቃላይ ያለውን ሁለት ነጥቦችን ማንሳት እንችላለን፣ ውጫዊና ውስጣዊ ምክንያቶች ብለን እንግዲህ ውስጣዊ ምክንያቶች ብለን የምንለው በአብዛኛው ወደ ምዕራባውያን ወይም ደግሞ የተሻለ ኢኮኖሚን አስቀድመው አረጋግጠዋል ወደሚባሉ ሀገራት በታዳጊ ሀገራት የሚገኙ ዜጎች የሚፈልሱባቸው ምክንያቶች በርካታ ናቸው። ድህነት እንግዲህ የተሻለ ኑሮ ፍለጋ የሚለውን መሰረታዊ ነጥብ እንኳን ብንተወው ከጠቀስኩት ዓመት ወደዚህ ያለውን ግን የሚድል ኢስት ክራይሲስ በጦርነት ያለው በጣም ሰፊውን ቁጥር የሚይዝ ይመስለኛል። ውጫዊ ችግሮቹን ስንመለከት ደግሞ አጠቃላይ የምዕራባውያን ብለን የምናነሳቸውን የአውሮፓም ሆነ የአሜሪካን የፖለቲካም የኢኮኖሚ ስርዓት የሚመራበት ስርዓት ጋር የተገናኙ ችግሮችን ነው የምናነሳው እዚህ ላይ። ምክንያቱም ይሄ አጠቃላይ በኢኮኖሚ ረገድ በተለይ ለመካከለኛና አነስተኛ ገቢ ላላቸው ዜጎች የተሟላ የሚባለውን ወይም ደግሞ ትክክለኛውን ማህበራዊ ተጠቃሚነታቸውን፣ ኢኮኖሚ ተጠቃሚነታቸውን ማረጋገጥ የሚያስችል ስርዓት ባለመሆኑ አነስተኛ ገቢ ያላቸውን፣ መካከለኛ ገቢ ያላቸውን ተጎጂ እያደረገ ያለ ስርዓት መፈጠሩ ይሄ ስርዓት ደግሞ ብዙ የሚባሉ ድሃዎችን እየፈጠረ ከዛ ብዙሃኑ ድሀ የሚሆኑበት ግን አብዛኞቹ ሀብታም የሚሆኑበትን ወይም ደግሞ የተሻለ የኢኮኖሚ አቅም ላይ መድረስ የማይችሉበትን አይነት ስርዓት እየፈጠረ ነው የሄደው። ስለዚህ የጤና የትምህርት ክፍያዎቻቸው በጣም ቻሌንጂንግ የሆኑባቸው ዜጎች መቋቋም የማይችሉባቸው ምክንያቱም የነዚህ ዋጋዎች የማህበራዊ አገልግሎት ዋጋዎች በጣም በከፍተኛ ሁኔታ መናር የሚለው የብዙሀኑን ህይወት የጎዳው እንዲሆን አድርጎታል። ይሄ ሁኔታ ደግሞ በምዕራባውያን በአውሮፓም ሆነ በአሜሪካ መፈጠሩ በፖለቲካው አውድ አዲስ የሚባል የመታገያ ሀሳብን ይዞ መጥቷል። በተለይም ደግሞ የቀኝ ዘመም ፖለቲከኞች መፈልፈልን በጣም በእጅጉ ያበረታታ ነው የሆነው ምክንያቱም እነዚህ ቀኝ ዘመን ፖለቲከኞች ይህንን ማህበራዊ ልሽቀት የዳረገን ነገር የስደተኞች ሁኔታ ነው ብለው በእጅጉ የሚያምኑ ያንን እንደ ፖለቲካ መታገያ ሀሳባቸው የሚያራምዱ ሆነው መጥተዋል። ምክንያቱም ስደተኞች ናቸው ሀብቶቻችሁን እየወሰዱ ያሉት፣ ስራዎቻችሁን እየወሰዱ ያሉት ስደተኞች ናቸው። ስለዚህ በአብዛኛው ሀብታችሁም፣ ኢኮኖሚያችሁም የፖለቲካ ሁኔታችሁ ጭምር በእነዚህ ስደተኞች ቁጥጥር ስር ነው የሆነ ያለው የሚለውም የፖለቲካ የክርክር ሰዎቻቸው ላይ በስፋት የሚያደርጉት ሆነ። ስለዚህ ለዚህ ተገዥም የሆኑ ደግሞ ምዕራባውያን ዜጎች መፈጠር ጀመሩ። አውሮፓውያን፣ አሜሪካውያን ለዚህ በጣም አቀንቃኝ እየሆኑ መጡ ማለት ነው። በነገራችን ላይ አውሮፓም አሜሪካም ለሚደረጉ ቀውሶች ለሚመጡ ጥቃቶችም ደግሞ ስደተኞችን የወንጀል ምንጮች አድርጎ የመወንጀሉም ሁኔታ ከዚሁ ከቀኝ ዘመን ፖለቲከኞች እሳቤ የተቀዳ ሆኖ መጣ። የዋይት ናሽናሊዝም እዚህ ጋር የምናነሳው ነው ይሄ ነጭ አክራሪነት ልንለው እንችላለን፣ ወይም ደግሞ የነጭ ብሄርተኝነት። እነዚህ ሁኔታዎች በእጅጉ እያየሉ መምጣታቸው ምክንያት ሆነው እናያቸዋለን። በአውሮፓ ፖለቲካ በተለይ እነዚህ ቀኝ ዘመም ፖለቲከኞች በጣም ስፍራውን መቆጣጠር ይዘዋል። በ2024 ለመጀመሪያ ጊዜ በነገራችን ላይ የአውሮፓ ህብረት ፓርላማ በእነዚህ ፖለቲከኞች ብልጫ የተወሰደበትን ሁኔታ እናያለን። ወደ ኋላ ስንመለስ 2016 ላይ የትራምፕ መምጣት በራሱ ሰዎች ለትራምፕ ድምጽ ሰጥተው በእነዚህ የመታገያ ሀሳቦቹን ገዝተውት ድምጽ መስጠታቸው ና እንደዚሁም ደግሞ 2016 ላይ የነበረው የብሬግዚትም ከብሪቴን ከዩኬ ከአውሮፓ ህብረት መገንጠል የምትፈልግባቸው ሀሳቦች የነበሩት እነዚህ ናቸው። እነዚህ ሁነቶች በጣም ትልቅ የሚባሉ ሁነቶች ናቸው። አሁን ለስደተኛ ጠልነት እንደዚሁም ደግሞ የቀኝ ዘመን ፖለቲካው በዚህ ሀሳቤ የሚጠነጠነው ብልጫ እያገኘ ለመምጣቱ ማሳያ ሁኔታዎች ናቸው። አንድ ምሳሌ ልጨምር የ በቅርቡ የቻርሊን ግድያ እናስታውሳለን። ቻርሊ ከርክ በአሜሪካ ትልቅ ፊገር የነበረ ሰው ነው። በሱ ግድያ በአደባባይ እንግዲህ ስፒች በሚያደረግ ሰዓት ነው የተገደለው። እና ምን ያህል የቀኝ ዘመም አሳቢው በጣም ላይ የወጣ ለመሆኑ ማሳያ ሁነት አድርጌ ነው ይህንን ማንሳት የፈለግኩት። እሱ የተገደለበት ግዛት የዩታ ግዛት ገቨርነር ምን ብሎ በቲቪ ላይ አፒር አድርጎ የተናገረው ነገር ነው። በጣም አስደንጋጭ ይመስላል ለበርካታ ለሚባሉ ለሰላሳ ሶስት ሰዓታት ስጸልይ ነበር ይላል። ገዳዩ ከኛ እንዳይሆን ገዳዩ ከሌላ ቦታ እንዲሆን ስጸልይ ነበረ። ምክንያቱም እኛ እንደዚህ አይደለንም። አንፎርችኔትሊ ግን እንደዛ ሆኗል የሚል ነገር ነው ያነሳል። ይሄ በጣም ሬሲስት ነው እንደምናየው፣ ከላይ ደግሞ እሳቤውም እነዚህ ምን ያህል ኖርማላይዝ አድርገውት አውሮፓውያን እየተንቀሳቀሱ እንዳለ ማሳያ ነው እና የነዚህ ሁኔታዎች ድምር እይታ በአውሮፓውያን ዘንድ እየተንሰራፋ መምጣቱ፣ በአሜሪካውያን ዘንድ እየተንሰራፋ መምጣቱ ለስደተኛ ጠል እንቅስቃሴ ደግሞ አራማጆች ፖለቲካው ስፍራ እየለቀመ መምጣቱ ነው። ሌኩና አንተ ጋር ልምጣ በዚሁም አጠቃለ ነው እንድናልፍ እንግዲህ የቀኝ ዘመን ጉዳዮችን በስፋት ተነስተዋል። ውብርስታ አንስታችኋለች። ግን ይሄ እንደዚህ አይነት ውሳኔዎችና እርምጃዎች በተለይ ለዚህ ውይይትም መነሻ የሆንን በብሪታንያ የቀረበው አዲስ እቅድ ነው ከስደተኞች ጋር በተያያዘ ስደተኞች ሀያ ዓመት አካባቢ ቆይተው ነው ፈቃድ ለማግኘት ራሱ ማመልከት ያለባቸው የሚል ረዘም ያለ የእድሜያቸውን ከአጋማሽ በላይ ከጨረሱ በኋላ ለምንስ ነው ጥገኝነት የሚጠይቁት የሚለውንም ጥያቄ የሚያስነሳ ና ጠል የሆነ አካሄድ ስደተኛ ጠል የሆነ አካሄድ ለመሆኑን አስረጅ ሆ ሆኖ የሚቀርብ ነው እና እንደው በሚሊዮን የሚቆጠሩ ስደተኞች ይሄን ጉዳይ በቀጥታ የሚመለከት ህግ ከመሆኑ አንጻር አንድምታውና መዘዙ ምንድን ነው? ታሪክ በጣም አስደናቂ የሆነ ፓራዶክስ ወይም ተቃርኖ ነው እያ ያ ያለውን ከ200 በኢንዱስትሪ ዘመን ይፈለግ ነበር ሰው ወደዛ እንዲሄድ፣ እንዲሰራ፣ በእርሻዎቻቸው መካከል እንዲሰማራ፣ ብዙ የጉልበት ስራዎችን እንዲሰራ ወደ አውሮፓም ወደ ምዕራቡም አሁን ያ ታሪክ ተቀይሮ አዲስ የሆነ ዘመን መጥቷል። መረጃዎች የሚያሳዩትም ብሪታንያ በዛን ጊዜ የነበራት እና አሁን ያለውን ስናየው ተቃርኖን ያሳየናል። አሁን በብሪታንያ ያየነው ቀደም ሲል በሌሎች እንደ ዴንማርክ ባሉ ሀገራት በስሎቫኒያ፣ ስሎቫኪያ፣ ጣሊያን፣ ፈረንሳይ ባሉ ሀገራት የፖለቲካው ሁኔታ መቀየር፣ በተለይም ደግሞ የቀኝ አክራሪ ፓርቲዎች ወደ ስልጣን መውጣት ስደተኛ ጠልነትን አስከትሏል። ይህ እንደ አፍሪካ ላሉ መካከለኛው ምስራቅ ላሉ ሰርቶ ለመለወጥ ብዙ ጎዳናዎች ወደዛ ላሉት አደገኛ ነው። በሌላ በኩል ደግሞ መልካምም ነው። ሀገራቱ ሰርቶ ለመለወጥ ያለውን ሀገራዊ አቅም ለመጠቀምም እድልና እጃቸው እንዲበረታ የሚያደርግ ሊሆን ይችላል። ነገር ግን አሁንም ቢሆን የስርዓተ መንግስታቱ ሁኔታ መቀየር ህዝቡም ላይ ያ ሁኔታ አለ። ለምሳሌ ፖፑሊዝም ኢንዴክስ ባጠናው ጥናት ህዝበኛና አሁን ያልናቸው አይነት እና ጠቅላይ መንግስታት መፈለጋቸውን ፖፕሌሽን ኢንዴክስ ያሳያል። ሌላ ተቃራኒ ደግሞ አለው። ተቃርኖች ለምሳሌ ፒ ሪሰርች ሴንተር በአሜሪካ ባጠናው ጥናት ይህ የተጠናው ምንድን ነው? ዶናልድ ትራምፕ አንድ ኤክሲኪዩቲቭ ኦርደር ፈርመዋል። ይህም በ2025 14159 የተባለ ሪዞሉሽን ነው። ፕሮቴክቲንግ ዘ አሜሪካንስ ፒፕል አጌንስት ኢንቬዥን ሚል ፈርመዋል። በዚህ ፊርማ መሰረት ከውጭ የሚመጡትን በሙሉ የሚቀንስ ሌላም ሌላም ከባድ ሁኔታዎችን የሚያስቀምጥ ነው። ግን ፒው ሪሰርች ሴንተር ወጡ ጥናቶችን ሰርቷል። በሰራው ጥናት መሰረት ወደ አሜሪካ 79 በመቶቹ ህጉን ተቃውሞ ቢመጡ ይሻላል የሚል ድምፅ ሰጠዋል። ስለዚህ የተወናበደ ነገር አለው። የሆነ ሆኖ ከአፍሪካ የሚሄዱት ላይ እና እንደኛም ካሉ የእኛ ብዙ ወገኖቻችን በውጭ ወደ አሜሪካ ህይወት ለመቀየር የሚሄዱ አሉ። ስለዚህ በሁለት አይነት ገጽ ነው ያለው። የመጀመሪያው ተባብሮ ለመስራት የሚያስችላል። ነገር ግን አሁንም ቢሆን እነዚህ ፓርቲዎች ለምሳሌ በሀንጋሪ የቪክቶር ኦርባን በፈረንሳይ ናሽናል ራሊ የማሪን ለፔን ፓርቲ ስልጣን ከያዘ በኋላ በኔዘርላንድ ፍሪደም ፓርቲ በስዊደን አሁን ያለው የኮሊዥን ፓርቲ ነው። እነዚህ ሁሉ ባሉበት ሁኔታ አሁን ቀጣይም ሁኔታ ስጋት ነው ያለው። በተለይም ደግሞ በአውሮፓ ፓርላማ ባለፈው ዓመት ምርጫ ከተደረገ በኋላ ስምንት ሀገራት በእነዚህ ፓርቲዎች መያዛቸው ሌላ ደግሞ ከ2024 በፊት በነበረው አስር በመቶ የነበረው የፖፕሊስት ህዝበኛ ፓርቲዎች እና ቀኝ አክራሪ መንግስታትን የሚመሩ ሀገራት ተመራጮቻቸውን ወደ ፓርላማ ያስገቡበት በ2024 ግን 22 በመቶ አድጓል። ከሰባት ዓመት በፊት በነበረው ሁኔታና ወደ 2022 አካባቢ ያደገበት ፍጥነት በቀጣይ ማመታት ስጋቱ እንዳለ የሚያሳይ ነው። ስለዚህ እንደኛ እንደ ሀገር ስንመልሰው በርትቶ መስራት ሀገር ውስጥ ያለውን ልማት ማጠናከርና መሰል ሁኔታዎችን በሀገር ውስጥ መቀየር ዘላቂ መፍትሄው ያው በሀገር መኩራት ነው፣ ወይም ሀገር ውስጥ ለፍቶ ለመቀየር ጥረት ማድረግ ነው። በአውሮፓና በአሜሪካ ያለው ሁኔታ ግን አስጊ ነው፣ ለወደፊትም ቢሆን። አዎ እንግዲህ እኔም ይህንን ሀሳብ እገዛዋለሁ። በተለይ ደግሞ ከአፍሪካና አፍሪካውያን የህይወታችን ለውጥ ይጀምራል በሚል የሚያስቡበት የተስፋይቱ ምድር አድርገው የሚስሏቸው አካባቢዎች ዛሬ ላይ ተቀባይ ከመሆን ይልቅ ገፊ ወደ መሆን እየተቀየሩ ባለበት በዚህ ጊዜ አፍሪካና አፍሪካውያን ወደ ውስጥ መመልከት፣ ሀገርን መቀየር በዚሁ እለወጣለሁ እዚሁ ሀገር ውስጥ ሰርቼ መኖር ይችላለሁ የሚል እሳቤን ማዳበር የግድ የሚልበት ሰዓት ላይ ደርሰናል። የማጠቃለያ ሀሳባችንና የምናደርገው እንግዲህ አፍሪካና አፍሪካውያን ወደ ውስጥ የሚመለከቱበት ሰዓት መድረሱን ማሳያ ነው። ግን በርካቶች አሁን ላይ እየነቁ እየሰሩ ነው፣ ሀገራቸውን ለመቀየር እንደ ኢትዮጵያን የመሳሰሉ ምሳሌ ለመሆን በርካታ ስራዎችን እየሰሩ ያሉ ሀገራት አሉ። ሌሎችም ይህን ሀሪያነት መከተልና ለዜጎቻቸው ደራሽ ተስፋ ያለው ሀገር መፍጠር መቻል አለባቸው የሚለው ነገር መቋጫ እናድርገው። መልካም፣ ለሀሳባችሁ ለእይታዎቻችሁ እጅግ አድርጌ አመሰግናለሁኝ። ውብረት ተሰማ እንደዚሁም ላይኩን አለም ወደ ተመልካቾቻችን ላለፉት ደቂቃ ስተከታተሉት የቆየው ሀሳብ ላይ እዚ ላይ አበቃል። ውይይቱን የመረው በረከት ተካለኝ አብራችሁ ቆይታ አድርጋለሁኝ። ሳምንት በሌሎች ርዕሰ ጉዳዮችና ተዋዮች እስከምንገናኝ ቸር ጊዜውንልን